የቀራላ ሚስት የዩ ሚስት አለች የዩ ፍቅረኛ አለመች ዛሬ ነው ወይኔ! አንቺ ስታመር በስማ ነው ግን

እንደዚህ አይነት ስሜት እንግዲህ በስንት ጊዜ አንዴ እንደሚገኝ አላውቅም። ከዚህ በፊት ብዙ ጊዜ ተደስቻ ያውቃለው። ግን እንደዚህ የሆነ በጣም በመቀስፈት ያስደነገጠኝና የሆነ ምግባበት ያስጠፋኝ ነገር የለም። ሰላም ሰላም! ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ አለን፣ ፈጣሪ ይመስገን። ዛሬ በዚህ ቤት ከመጣሁ እኔ ቆይቻለሁኝ። እነዚህ ጓደኞቹ ብዙ ጊዜ ይመጣሉና እኔም ዛሬ የእያን መቶ ኬላ ማክበር ነው የመጣ ነው። ከሜዲ በፊት ይህን ፕሮግራም ማድረግ ፈልገን ነው እና እያን እዚ ያደረሳችሁት የእኛ ቤተሰቦች እጅ አለበት እና በጣም እናመሰግናለን። ዛሬ ከሰፈሬ ልጆች ጋር እንዲሰባስበን ሚገርም ጊዜ ለማሳለፍ ከቪቪ ጋር አለ ሁሉም አሉ። ወንድሜ ማለትና ሰብሰብ ብለን መተናል። እያየ እንኳን ደስ አለሽ መቶ ሺሽን በጣም ለፍተህበት አልናቃለን። በጣም ብዙ ጥረህበት ብቻ እንጃ እኛ ከጎን ስላለን ብዙዎቹን ነገሮች እናቃለንና ይገባል። እመቤቴን በጣም ደስ ብሎኛል ወንድሜ፣ እና የዚህ ተካፋይ መሆኔም በጣም ደስ ብሎኛል። ቢናይ ግቢው ሰላም እንዴት ናችሁ? የእኛ ተወዳጅ ቤተሰቦቻችን እንዴት ቆያችሁልን? እንዴት ሰነበታችሁ? በድጋሚ እንግዲህ ዛሬ እናንተም ስትለፉበት እኛም ስንለፋበት የነበረ አንድ ጥሩ ፕሮግራም ላይ እንገኛለን። ይህ ፕሮግራም ደግሞ ያው ሁላችሁ የምትወዱት በተለይ በተለይ ደግሞ በዛ በሚያምር ፈገግታው የምታደንቁት እናንተ ፈገግ የምትሉለት ወንድማችሁ ወንድማችን እየሳቀን የእሱን ያው የማይቀር የመቶ ሺህ ፕሮግራም ልናከብርለት እንደዚህ ስብስብ ብለናል እና እንግዲህ እስከ ዛሬ አብራችሁን ስለነበራችሁ ይሁንም እዚህ ድረስ እንዲደርስ ስላደረጋችሁት እኛም ለእናንተ ምስጋና ልናቀርብ ነው። ዛሬ በዚህ ፕሮግራም ላይ የተገኘ ነው የመጣ ነው እና እዩዬ እንኳን ደስ አለህ! ለፍታ አልጠራል። ከማንም በላይ ይሄ ነገር ይገባሃል። አንተ መልካም ልጅ ነህ። እግዚአብሔር አምላክ መልካምነትህን አይቶ እንግዲህ ከፍ ወዳለ ደረጃ ያድርሰህ። እንወድሃለን። በጣም ነው የምንወደው። ብዙ ጊዜ ወስዶበታል። ኢንተርቪው እያደረገ ነው ምናምን ትዝ ካለሽ በጣም ብዙ የለፋበት ነገር ነውና በጣም በጣም ረጅም ጊዜ ነው እሺንከ የአብዛኞቻችን ኢንስፓይሬሽን እሱ ነበረ። ከለምለም ቀጥሎ ቦታ ላይ ሁለተኛ ዩቲዩበር እኔ የማውቀው እሱ ነው። ሌላ አይደለም። በጣም ረጅም ጊዜ በፕራንክ በሪያክሽን በብዙ ነገር እናውቃለን። እያል ብዙ ነገሮችን ያበረታተናል። የሆነ ነገር ሲያስቸግረን እሱን ነው የምንጠይቀው ምናምን። ግን አሁን ያለበት ቦታ በጣም ቆይቷል፣ መቶ ሺህ ለመግባት እንደ እውነት እንዳለው ፖቴንሻል የመስራት አቅም ምናምን በጣም ቆይቷል ግን ዘግይቶም ቢሆን ያቺ ስትጓጓላት የነበረችው ቀን ደርሳለች እና፣ አያይ በጣም ደስ ብሎኛል። ሊበላለትም ሊበላ ነው እንግዲህ፣ ምክንያት አናጣም ግን ማለት ነው ይሄ እኛ ከአንተ ጋር መጣን እንትን ስንል ዛሬ ምናልባት ለመጨረሻ ጊዜ ሊሆን ይችላል። ከዚህ በኋላ እንግዲህ ግራ ጉንን ፈልገ እንትን በል እኛንም እባክህ ሳቀ እሱ አድርገው አዎ፣ አታባክ ነው ይንፈገግ ይፈገግ ታን አታባክ ነው ነው እና አንተም በል ግራጎንን እንደ ዊና አግባ አንተ ከሰበ እንደ አንተ አውጣ። ቤት ገዝቶ የቤት ዕቃ ያሟላ ነው። ሌላ የምታወጣው ነገር አውጣ። መኪና አንፈልግም፣ እኛ ጋር አለ። በነገራችን ላይ ማለት ነው። ቤተሰቦች ቤኪ ሱራሱ ያገባል። እና በጣም እናመሰግናለን ሁላችሁንም ያው የናንተ ፋሚሊ ከኛ ጋር የሁላችን ፋሚሊ ከኛ ከዩ ጋር ሆናችኋል። ና እናመሰግናለን። ሁሉም እዩ የገባበት ቤት ሁሉ እያገዛችሁት ነበር፣ እና በጣም እናመሰግናለን። አሁንም በጣም ብዙ ዩቲበሮች አሉ ብታጀራ ላይ እየሞከሩ ነው፣ እየሰሩ ነው እና አበረታቱልን። ዚጋ ላምታያቸው በጣም የሚሞክሩ ልጆች ናቸው እና ተስፋ አላቸው። እግዚአብሔር ከኛ ጋር ይሁን። የቡታጀራ ልጆችን ስለምትወዱ እኛም እንወዳቸዋለን። እኛ ውድ ቤተሰቦች እሺ። እና መቶ ሺህ ያልገቡትንም በዚሁ ገፋ ገፋ ወደ ሀምሳ ሴት ከማል ጀምር ኪድ ከሰፈር ሰላም ሰላም እኛ ውድ ፋሚሊዎች እንዴ ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ፕሮግራም መጥተናል። እዩ መቶ ሺህ ገብቷል። የዚህ ምክንያት ደግሞ እናንተ ናችሁና እናንተን በጣም በጣም እናመሰግናለን። እዩዬ እንኳን ደስ አለ ለዚህ ቀን ፈጣሪ አደረሰ ኮንግራ ብያለሁ።

እዩ ወንድማችን እንኳን ለዚህ አበቃ፣ እንኳን ደስ አለ። ይገባሃል ከዚህ በላይ ካንተ ቅንነት አንጻር በጣም ለፍተሃል፣ ይገባሃል። ሁሉንም ብለውታል። እንኳን ደስ አለ። ከዚህ በላይ ደግሞ ብዙ ነገር እንድናይ እንድታይም፣ እመቤት የትርዳ። አመሰግናለሁ። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደዚያ አምሮብን ከወንድሞቻችን ጋር መተናል። እዩዬ እንኳን ደስ አለህ የኔ አባት፣ ይገባል። ከዚህ በላይ እንጠብቃለን። እንኳን ደስ አለህ። እና ቤተሰቦቻችን እንግዲህ እስካሁን ስለ ፕሮግራሙ በጣም ብዙ አላወራናችሁም። እዩ እንግዲህ በመካከላችን የለም። አንድ የጓደኛችን ቤት መተን ነው እንደዚህ እምርድ ምቅ ያሉ ነው እዩን እንፈልግሃለን ብለን ያው እዩ ጠርቶታል። እንግዲህ እዩ እስኪመጣ ምን እናድርግ እኛም እንዘገጀ። መልካም ኒው ተናገረ ቢናገሩ ከሀብ ከታላቅ ጀምርና ሰላም ውድ ቤተሰቦቻችን እኛ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ በዩ ቤት ለመጀመሪያ ጊዜ ነው የመጣሁት። እዩ እንኳን ደስ አለ ለመቶ ሺ በጣም ለፍታል ግሯል እና በጣም ደስ ብሎኛል። እንኳን ደስ አለ እና እዩ ከዚህ በላይ ደግሞ ጥሩ ጥሩ ስራዎችን ሰርተ በከፍታ መደደ ከፍ ብለ እንድናይም ምኞታችን ነው። አልደነግጥ ሰው ሲበዛ ትንሽ እንትን ይላልና እንኳን ደስ አለ። ፈገግታን እንግዲህ ይቀጥልበት ከዚህ በላይ ደግሞ ትልቅ ደረጃ ላይ ደርሰ ድጋሚ ለመሰባሰብ ያብቃን። በዚህኛው ዩቲዩብ አለም ብቻ ሳይሆን የእውነተኛ ህይወቱ ላይ ማለት አግብቶ ወሎ ኤልያስ ግንቦት ላይ ያገባል። እዩ ወንድማችን፣ በጣም ደስ ብሎኛል። 100 ሺህ ስለገባ ቤተሰቦችም፣ ይሄ የእናንተ ነው። እናንተ ስላገዛችሁ፣ እናንተ አብራችሁን ስላላችሁ ነው እዚህ የደረሰው። እዩ ሁላችንም እዚህ ያለን በእናንተ ማበረታቻ ነው እዚህ የደረስነው። እዩ በጣም ወደ አለው ያው እንደዚህ ጠርታ የደስታ ተካፋይ እንድንሆን በጣም ደስ ብሎናል። እስቲ አንዴ ኮንግራ እዩ ወንድሜ። ያው እንግዲህ በጣም በጣም ደስ ብሎኛል። ከዚህ በላይ ትልቅ ቦታ እንደምደርስ አውቃለሁ እና ይገባል። ያው ሌላ ምንም ምለው ነገር የለም። እሺ ጓደኞቼ ቀሩአሉ ወይስ ሲመጣ ያርጉለት ወይስ በኋላ ደግሞ አንዳንድ መምጣት የነበረባቸው ሰዎች ነበሩ። በአንዳንድ ምክንያት አልሞከሩ። ያው ይቀራለ። ኦኬ እሺ፣ ወይ እሱ ሲመጣ ኧረ፣ ለምን ለምን ይቅርባቸው? እናንተም ግለጹለት። መልካምነታችሁ ነበረ። እሺ፣ ቡባንዴ ተገኝቶ ነው። እዩዬ፣ ጓደኛዬ እንኳን ለመቶ ሺኛ አመት በሰላም አደረሰ። ያው መቶ ሺና ያው ደስታውና እድሜው ያው ነው ብዬ ነው፣ እና እንጂ ተሳስቼ ምናምን አለ ያው መቶ አመቱም ሲሞላ መቶ ሺ አመቱም ሲሞላ እኩል ነው ብዬ ነው። እና ፋሚሊዎቼ፣ በጣም በጣም ደስ ብሎኛል። እንደዚህ ስብስብ ብለን ያው እነ ብሩክም አሉ እነ ዊናም አሉ፣ እንደዚህ ስብስብ ብለን የእሱን ደስታ በማየታችን በጣም ደስ ብሎኛል እና ከዚህ በላይ ከፍ ብለ ከፍ ከፍ ብለህ ማየት ነው የምፈልገው ወንድሜ፣ በጣም ነው የምወደው በጣም ደስ ብሎኛልና አመሰግናለሁ። እሺ፣ ውድ የተከበራችሁ ቤተሰቦቻችን እንኳን ደና ቆያችሁልን። ዛሬ በጣም ደስ ያለኝ ብዙ ዋጋ ከፍሎበታል እዩ ጓደኛችን። የምር ቃላት ነው ያጠረኝ። እኔ አንድ ጊዜ ነበር በጣም የተደሰኩበት ብዬ የማስታውሰው ከዚህ በፊት ማለት ነው የተመረኩ ሰዓት በጣም ነበር ማለት ደስ ብሎኝ ምናምን፣ ነገር ግን ይሄን ጊዜ ደግሞ በጣም ደስ ያለኝ ብራዘር፣ ከዚህ በላይ ይገባሃል። ኪዳነ ምሕረት ትርዳህ ወንድማችን። እና የሆነ ዘፈን ነበር ለሰርግ ጊዜ የሚዘፈን አለምሽ ዛሬ ነው እዩዬ ዛሬ ነው ቀን፣ እዩዬ ዛሬ ነው ቀን ይደበላለቅ መድር። ከምር በጣም እዩዬ አባቴ። እንግዲህ ይህን የመሰለ ጓደኝነት ሰብሰበህ በመቶ ሺህ ሺ በሁለት መቶ እና በመቶ ሀምሳ ሺ በቅርቡ እንደምንደግሞ ባለ ሙሉ ተስፋ ነኝ። እንኳን ደስ አለሽ አባቴ፣ ይገባሻል። ከዚህ በላይ ይገባሻል አባቤ ክብር ይልኝ። ሰላም፣ ሰላም። ውድን የተከበራችሁ የኛ ቤተሰቦች እዩ ዛሬ መቶ ገብታለች እና ሰብስባ ለዚህ ደስታ። እዩ እንኳን ደስ አለህ። ገና ከዚህ በላይ ይገባል። ጥረትን ትጋትን ትፉታሪ ከዚህ በላይ ያደርግልህ አባቴ። እንደ ደስ ብሎኛል ወንድሜ። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናቸው? እኛ ያለን አልሐምዱሊላ መቶ ነው አይደለ? አባቲ አባቲ አባቲ እኔ እኔ እኔን የኔ ተበል፣ እንኳን ለ1000 ለ100 አመት እንኳን በሰላም አደረሰ እላለሁ ወንድሜ፣ ሃፒ በርዝዴ ለአንድ መቶ ሺህ አመት። እንኳን ደስ አለ። ለዚህ በመቅባት በመብቃት ሁላችንም ደስተኞች ነን። ወንድሜ እንኳን ደስ አለ ማለት እወዳለሁ። እሺ እዩ ወንድሜ መቶ ኪ በመግባት በጣም ደስተኛ ነኝ። ያው ከዚህ በፊት ቪዲዮዎችም ካንተ ጋር ሰርቼ ያለው በጣም ጥሩ ልጅ ነው፣ በጣም አስተዋይ ነው። ያው አንዳንድ ነገሮች ብይ ካንዳሉ ሲቸግረን ያው እርዳታን ፈልገን በሄድን ቁጥር አያሳፍረንም፣ በጣም ጥሩ ልጅ ነው። ወዳለው መቶ ኪ በመግባት ደግሞ በጣም ደስተኛ ነኝ። እዚህ ጋር የሚያማምሩ ምግቦች አሉ፣ ግን ማንም የሰጠንምጠው

ወደ ሁለት መቶ ወደ ሦስት መቶ ትገባለህ የሚል ተስፋለን ደሞ ትገባለህ፣ እናምንብሃለን። ወንድማችን በጣም ነው የምንወድህ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደስ ብሎኛል። እንግዲህ ቤተሰቦች ሁሉም ምኞታቸውን እንግዲህ እዩ መታየን ቪዲዮ፣ ማን አለ የቀራለ? ሚስቴ ሚስት አለው እንደ እዩ ዛሬ

ተደብቅ የለምጣ። አዎ ይሻላል። ና ና ና ና ና። ሰላም ሰላም በላችሁ። አባቴ እንኳን ደሳለ በለው። እያየ ይያ አባት ይኔ ጌታ ያው ከጓደኞች በቃ በኋላ ይሻል ይሻል። እንግዲህ ቤተሰቦች እንደምታዩት ነው። ፈታ ዘና እያለን ነው። እያም ሲመጣ በደንብ እንጫወት ይሆናል። አሁንም እኛ ጋ ሆናችሁ ሰብስክራይብ ያላረጋችሁት በጣም ብዙ ቤተሰቦች አላችሁ እና ከብዙ ትንሹን ያደረጋችሁት አሁንም ሰብስክራይብ እያረጋችሁ ከፍ አድርጉት። እንወዳችኋለን። እስኪ መጣ ልብስ አዘጋጅተንለታል እና ሲመጣ ፋይል በታል እዚሁ እንድሮ አለን። የታለች እዚሁ እንድሮ አለን እና እኛ እኛም ጋር ሆናችሁ ብዙ ዩቲዩበሮች አሉ እዚ ሰብስክራይብ ያላረጋችኋቸው፣ እነሱንም ሰብስክራይብ አድርጓቸው። ሼር ምናም ስለሚያደርጉት ቪዲዮን እዛ ላይ ዛሬ ታገኙዋቸዋላችሁ። አንድ ነገር መናገር ፈልጋለሁ። ማለት ያው ከሱ ጋር ብዙ ጊዜ የምትሠራ ልጅ አለች እና ሳይ ልብሱ እሱንም ይዘህ ሄደህ አስቀይራ ይዘው ብትመጣ እዛው አስቀይራው ብትመጣ አይሻልም? አይደለም፣ አስቀይራው እዚህ ቢደነግጥ ይሻላል። ስለዚህ ሰብስክራይብ ያልኳችሁ እንዳትረሱት፣ እያስኪመጣ እኛም እዚህ ያለውን ፕሮግራም እናዘጋጃችኋለን። ይመቻችሁ። እና አሁን እኔ መናገር የምፈልገው ነገር ምን መሰላችሁ? ዌልካም እንኳን ደስ አለ። ደስ ብሎኛል እና ሚሊየንስ ነው የምትሆነ ገና ምን አይተ ነው አንድ መቶ እና ቡታጀራ ልጆች ሁላችሁ በጣም ጎበዞች ናችሁ፣ በጣም ታታሪ ናችሁ፣ እና ትውልድን በትክክል እያስተካከላችሁ ነው። በዚህ ቀጥሉ። ጀግኖች ናችሁ። ብዙ ሰው እያፈራችሁ ነው። ይመቻችሁ። መልካም ጊዜ። እየሰማሽ ነው ወደ ፕሮግራሙ በቃ

የኛው ወደ ቤተሰቦችን እንድታመሰግንልን በቅድሚያ ያፈልጋሉኝ አረ እነሱ አረ ጊዜ አረ ለ ይሄም ጊዜ እንዳያልፈኝ ያደረጉት እነሱ ናቸውእና ቲንክ ዩ በቅድሚያ፣ ቤተሰባችንን አመስግንና ኬኩን ትቆርሽ እንድናልሽ። ምንም መናገር አቃትኝ፣ ማለት ቃላት አጠረኝ። የምናገራቸው ነገሮች ከዚህ በኋላ እንግዲህ እግዚአብሔር ነው። እሺ፣ በጣም በቃ ከባድ ነው። ይሄ እንደዚህ አይነት ስሜት እንግዲህ በስንት ጊዜ አንዴ እንደሚገኝ አላቅም። ከዚህ በፊት ብዙ ጊዜ ተደስቻ ቃለሁ፣ ግን እንደዚህ የሆነ በጣም በመቅጽበት ያስደነገጠኝና የሆነ ምግባበት ያስጠፋኝ ነገር የለም፣ አስለቅሶኛለም እና በመጀመሪያ ለዚህ ላደረሰኝ ልዑል እግዚአብሔር በጣም ክብር ምስጋና ይግባው ለአምላካችን። በመቀጠልም ለቤተሰቦችና ለጓደኞቼ ለእናንተ ማለት ስከፋ ተከፋ ሳለቅስ ለምን ታለቅሳለ እያላችሁን በን እየጠረጋችሁ ስደሰት ደግሞ የደስታ የተካፋ የሆናችሁ አጠገቤ ላይ ተገኝታችሁ እያንዳንዱ ነገሬን ማለት ይህ ነገር ሳበላሽ ይህ ነገር ን አስተካክል ይህ ነገር ሳስተካክል በዚህ ቀጥል እያላችሁኝ ላላችሁ ሁላችሁም ጓደኞቼ ከልብ ከልብ አመሰግናለሁ። ክበሩልኝ ሁላችሁንም ማለት ነው። በመቀጠል ደግሞ ከማንም እና ከምንም በላይ ደግሞ ማመስገን የምፈልገው እኔንም እናንተንም ሁላችሁንም ለዚህ ያደረሱን የኢትዮ ቤተሰቦቻችን በጣም በጣም በጣም ከሚገባው በላይ ከልቤ ላመሰግናቸው እወዳለሁ። ምክንያቱም እያንዳንዱ እንቅስቃሴዎቻችንና እያንዳንዱ ድርጊቶቻችንን እነሱ ይከታተላሉ። በቃ ምንም እያንዳንዷን ሞመንት አያመልጣቸውምና እንደ ቤተሰብ ሆነው እያንዳንዱ ነገራችንን ተከታትለው ሲከፋን ለምን ከፋችሁ፣ ስንጠፋ ለምን ጠፋችሁ ብለው እያንዳንዷ ነገራችንን እየተከታተሉ ለዚህ ላደረሱን ለቤተሰቦቻችን በጣም በጣም በጣም ማለት ቃላት እስከሚያጥር ድረስ አመሰግናለሁ። እና እናንተ ደግሞ በጣም አስደንግጣችሁኛል። ማለት ኪት ኪት እንደዚ ሰውሰባችሁ አላቅም እና ብቻ እግዚአብሔር ያክብራችሁ። እግዚአብሔር ክፉ ክፉ ነገር ያሳያችሁ ለሰው ደስታ እንደምትጨነቁ ለሰው ደስታ እንደዚህ ደፋ ቀና ብላችሁ ምን ያህል ሰዓትና ምን ያህል ጊዜ እንደሚፈጃ ቃለሁ እንደዚህ አይነት ነገር ሌላም ሰው ሰርፕራይዝ አድርገን ስለምናቅ ምን ያህል ድካም እንዳለው ስለማቅ ያንን ሁሉ ደክማችሁ ለዚህ ላረጋችሁ ለሰው ልጅ ያላችሁን ቀና አመለካከት ለሰው ልጅ ያላችሁን ፍቅር ለሰው ልጅ ያላችሁን አክብሮት ትንሽ ትልቅ ሳትሉ እንደዚህ እንደለፋችሁ እግዚአብሔር ደግሞ በህይወት እያላችሁ ብዙ ጊዜ ሳይወስድ እዚሁ በአጭር ጊዜ ውስጥ እያንዳንዱ ነገር ይክፈላችሁ። የሰው ልጅ ከፍሎ ያጨርሰው ምና ውለታችሁም ማለት ነው። ከልብ አመሰግናለ ጓደኞቼ። ግን በመጨረሻ አንድ መናገር የምፈልገው ነገር ቢኖር ያው ቃል እያጠቃለልኩኝ ነው እንትን እያለኝ ቢሆንም ብዙ ጊዜ ትክክለኛ ጓደኛ ደግሞ ትክክለኛ ወዳጅ ማለት በሀዘን ጊዜ ብቻ የሚገኝ ሳይሆን በደስታ ጊዜ ደግሞ የሚገኝልህ ደስታህ ደስታዬ ነው ብሎ የሚመጣልህ ትክክለኛ ጓደኛ ነውና፣ እናንተ ማለት ለእኔ ትክክለኛ ጓደኞቼ ናችሁ። እግዚአብሔር ክፋችሁን ያሳየኝ፣ እወዳችኋለሁ፣ አመሰግናለሁ። እና እያየ ሁሉም የየራሱ ምኞት ገልጸዋልና፣ ይህም ቪዲዮ ስታየው ቁጭ ብለህ ቤት ላይ የሁላችንም ስሜት ተናግረናል፣ ሁሉንም ነገር እዛ ላይ። እሺ አባቴ አሁን ኬኩን ቁረሽልን። በጭብጨባ የታለ ዘፋኙ?